ሰንጋቲን አስቃጠሉ። የሆነ ጠብስ ጥብስ የሚል ነገር ቆይ ምን ማለት ነው? ወደምኝታዊት መግባት ማለት ተይኝ። ቲና አሁን መናደድ ብቻ ነው እንፈልገው? መናደድ ምን ይጠቅመናል? ማሰብ ነው ያለብን። ይሄ ቆሻሻ ሚስቴን ማባለቅ ጀመረ። አትናደድ። እሷን ቢሆን እኮ እኔም ባልነው እያማገጠች አለችው። መጀመሪያውንም እሱን አውቀ ያስኮበለላት ደግሞ እሱም ባልሆነው ጥብቅና ሊቆምለት ነው። አሁን እንከራከራለን ወይስ መፍትሄ እንፈልጋለን? በቃ ተይኝ። ለምን ወተና ምጠጣ ምኖ ደስ ያላልች ነገር አለ? ደስ ያላለኝ ይመስላሉ? ደስ ያላልች ብቻ ሳይሆን የተናደድሽ ምን ሲሆ? ከካሌብ ጋር እንደዚህ መሆናችሁ ልክ ነው? ደስ ይላላል? በጣም ነው ሚያስጠል እንዲ። ለምን ምንችግር አለው? ቆይ ካሌብን የወደድኩት መስሎች? ስትረጂ ነበራትን? አንች ሌላ ወደድኩት አደረግሽ እንጂ ቃሊብና እንዲሁም ደግሞ ኤደን በስተመጨረሻም አሁን ላይ እንግዲህ ቴናን ና እንዲሁም ዳኒን ለማናደድ ሁለታቸው ተስማምተዋል ማለት ነው። ምክንያቱም አሁን ላይ እንግዲህ እነሱ ሁለታቸው ተጎጂነን አንተም እኔም እኩል የተጎዳንን ስለዚህ እነሱ ላይ የሚቃጠሉበትን ነገር ማድረግ አለብን ብላ እንግዲህ ኤደን ጠይቀው ነበረ ማለት ነው። ቃሊብም ላስብበት በማለት አሁን ላይ ግን ፈቃደኛ ሆኖ እንዲ እንዲሁም ቲናና ዳኒን ለማቃጠል ከዚህ በፊት እንግዲህ እራሱ ቃሊብ ነበረ የጠየቃት ኤደንን ማለት ነው። እኔና አንቺ አንድ ላይ በመሆን አንቺም የተጎዳሽ ነሽ እኔም የተጎዳው ነኝ። ስለዚህ አንቺም ዳኒን ልታቃጤው ትችያለሽ፣ እኔም ደግሞ ቲናን እንደዚሁ ማቃጠል እፈልጋለሁ በማለት ጠይቋት ነበረ በለቱ ማለት ነው። እሺ ችግር የለውም፣ ግን ደግሞ ሌላ ነገር ውስጥ መግባት ወይም ደግሞ ማለፍ የለብንም። ወደ ሌላ የሚያልፍ ከሆነ በፈለኩበት ሰዓት ለማድረግ ይህን ነገር ማቆም እፈልጋለሁ ብላ ተናግራ ነበረ፣ ኤደን ማለት ነው። እና አሁን ላይ እንደ አዲስ ማለት ነው እንግዲህ ቃሊብም እሺ ብሏት፣ ያው ኤደን የጠየቀችውን ነገር እያደረጉ ይገኛሉ። ደግማ ደጋግማ እንግዲህ ዳኒ ይቀየራል ብላ ጠብቃ ነበረ፣ ኤደን ማለት ነው። እና ዛሬ ይህን ነገር የወሰነችበት ውሳኔ እጅግ በጣም ስላናደዳት ነው። ወደ ራሱ ይመለሳል፣ ወደ ድሮ ፍቅራችን ይመለሳል በማለት እንግዲህ በብዙ ነገሮች ላይ እንግዲህ ዳኒን ጠብቀው ነበረ። ግን ደግሞ ዛሬም እንደዚሁ ከቲና ጋር ተቃቅፎ ስላየችው መቼም አይቀየርም። ስለዚህ እሱ በተበቀለ ልክ ደግሞ እኔ ደግሞ መበቀል አለብኝ ብላ ስላሰበች ነው ይህን ነገር ልትወስን እየደረሰችው ማለት ነው። እና ዳኒንና እንዲሁም ደግሞ ቴናን አንድ ላይ ስላየቻቸው ያው ያለውን ነገር ከቃሊብ ጋር በመነጋገር አብረው እነሱም ለማቃጠል ወስነዋል ማለት ነው። ግን ደግሞ በመላቸው ያው ሮቲናን ለማቃጠል ቢወስኑም ሁለታቸው በማል የምትጎደው ደግሞ ትሁታለች ማለት ነው። ትሁት እንግዲህ ልትሄድ ነበረ ባለፈው ፓርቲ ላይ። ልክ ከቤት ልትወጣ እያለ ነበር ፓርቱ ያለቀው። እንዲሁም ሽማግሌው አሰናብቷታል። ያንቺ ፍላጎት ከሆነ እስከ ዛሬ ቆይተሽልኛል፣ ከዚህ በኋላ ግን እሺ ችግር የለውም፣ የሚገባሽን ነገር በሙሉ እከፍልሻለሁ በማለት እንዲሁም እንድትሄድ ፈቅዶላት ነበረ። ግን ደግሞ ልክ እንደሄደች ከበር ላይ ራሱ ቃሊብ አግኝቷታል። በነገራች ላይ ቃሊብ ያገኛታል፣ ከዚያም ትመለሳለች፣ ይቅርታ ያደርግላታል ብዬ አስቤ ነበረ እንዳሰብኩትም ሆኗል ማለት ነው። ስለዚህ ቃሌ ስላገኛት ላንዴ ላወራሽ እፈልጋለሁ በማለት እንግዲህ ወደ ቤት እንድትገባ እንዲሁም ደግሞ በአባባ ሞት በማለት እንግዲህ በማላ አስዞ ወደ ቤት መልሷት ነበረ። ሲቀጥል ደግሞ ለትንሽ ደቂቃ እናውራ በማለት እኔማ ብለምናት እምቢ አለችኝ ያው እንግዲህ ልጄ ነች ብዬ ገምቼ የነበረ ግን እሷ ደግሞ አለመወለዷን አሳይታኛለች፣ እንጂ እኔማ ለምኛታለሁ፣ ዝም አላልኳትም በማለት እንግዲህ አባባ ተናግረው ነበረ ግን ደግሞ ቃሌ በአው አጥፍቻ አጥፍቻለሁ፣ ይቅርታ አድርጊልኝ በማለት አንቺም ለምንድን ነው ይቅርታ ይቅርታ የማታደርጊው? አባዬ እኔ እንደዚያ እንደምታስበው አይደለም፣ እንደዚያ ስቤ አይደለም፣ ልጅ ስላልሆንኩኝ ምናምን ብዬ አይደለም። እኔ በጣም አንተ ደግ አባት ነህ፣ ከአባቴ እንደ አባቴ ነው የማይህ እና በሌላ ጉዳይ ነገር አይደለም፣ ግን ደግሞ መሄድ ስለፈለግኩኝ ነው በማለት ጠይቀዋለች ማለት ነው። ሲቀጥል አባባም ችግር የለውም ችግር የለውም ቀስ ብለሽ ረጋ ብለሽ እንደ ቤተሰብ ተጫውተን መሄድ ትችያለሽ ብሎ ወስኖ ነበረ። እንዲሁም ቃሌብም ደግሞ ደጋግሞ ይቅርታ ጠይቋታል። ሲቀጥል ደግሞ ከዚህ በኋላ አትሄጅም ብሏታል ማለት ነው። ስለዚህ ትሁት እዚያ ቤት ለመቀጠል እንግዲህ በቀን እንትን ብላለች፣ ወስናለች ማለት ነው። በመቅረቷም እጅግ በጣም ደስ ብሏታል። በነገራችን ላይ በተለያዩ ነገሮች ቢከፋትም ከቤት በመሆኗና እንዲሁም ከናባባ ጋ በመቀጠሏ ደስ ብሏታል ማለት ነው። ምክንያቱም ያው የማትሄድበት አንድና አንድ ነገር አለ። እሱ ምንድን ነው? ቃሊብን ትወደዋለች፣ ታፈቅረዋለች። ግን ደግሞ ለእሱ አልተናገረችም። አሁን ላይ እሷን እየከፋትና እሷን እያስከፋት ያለው ነገር ኤደንና እንዲሁም ደግሞ ቃሊብ አንድ ላይ በመሆናቸው ነው ማለት ነው። እና ውስጧን እየጎዳት አለ ማለት ነው። ምክንያቱም ሁለታቸው አንድ ላይ በሚሆኑበት ሰዓት እሷ እየተናደደች ነው ያለችው። እንዲሁም ደግሞ ኤደንን አናግራታለች ማለት ነው። ሲቀጥል እንግዲህ ቃሊብና ኤደን ራሳቸውን ያው ዳኒንና እንዲሁም ደግሞ ትሁትን ለማቃጠል ነው ይህን ነገር ሲያደርጉ የነበሩት ማለት ነው እና ክላስ ራሱ እየገቡ እንደፈለጉ እያወሩ ይብን ራሱ ኤደን ማለት ነው እጅግ በጣም እንግዲህ ከሚባለው በላይ ከቃሊ በላይ እሷ ድራ መሆን እየሰራችው ትገኛለች የሆነ ነገር አይሸትህም ወይ ጥብስ ጥብስ የሚል ነገር አልሸተተህም ወይ እያለች ነበር ምንድን ነው ምንድንም ምንትን የሚሸተኝ ነገር የለም ኤሌክትሪክ ነገር ሸተተች እንዴ በማለት እንግዲህ ቃሊ በም ዘውር ዘውር ማለት ጀመረ አረ የሆነ ጥብስ ጥብስ የሆነ ነገር ሁለታቸው ሲናደዱ ሲቃጠሉ የጨሰ ነገር ይሰማኛል ወይም ደግሞ ይሸተኛል በማለት እንግዲህ ተናግራለች። ቃሌብ እጅግ በጣም ነበር የሳቀውን ለመናገር ሁለታቸው አንድ ላይ ቢሆኑ ሁለታቸው አንድ ላይ ቢሆኑ እጅግ በጣም ደስ የሚሉ ጥንዶች ነው የሚሆኑት ማለት ነው። ምክንያቱም ቃሌብም እጅግ በጣም ደስተኛ ነው፣ እንዲሁም ደግሞ ኤደን እጅግ በጣም ደስተኛ ሆና እንግዲህ እንዳየነው ሁኔታ አይተናል ማለት ነው። እና በዚህ ጉዳይ እንግዲህ ያው ትሁት ትጎዳለች። ትሁት ቃሊብን ስለምትወደው ስለምታፈቅረው ማለት ነው እና ባየችው ሁኔታ እንዲሁም ደግሞ ሳሎን ቁጭ ብለው እንደፈለጉ ሲጫወቱ ራሷ ትሁት እጅግ በጣም ከፍቷት ነው። ወዲውኑ ተናዳ ነበረ ወደ ኩሽና የገባቸው ማለት ነው እና ኤደን ተከትላት ደግሞ ሄዳ ነበረ። ኤደን ተከትላ ሂዳ ጠይቃት ነበረ። ለምንድን ነው እንደዚህ የሆን ሽው ምን ሆኖሽ ነው በማለትም ትሁትን ጠይቃት ነበረ። አንችና ቃሊብ የምታደርጉት ነገር ልክ ነው ብለሽ ነው እንዲ? ለምንድን ነው እንደዚያ ምሆን? ሲቀጥል ደግሞ እኔና እሱን አንድ ለማድረግ እኮ ስሰሪ ነበረ። አሁን ምን ተፈጥሮ ነው እንደዚህ የምታደርጊው? በማለት እንግዲህ እራሷ ኤደንን ጠይቃታለች። ትሁት ማለት ነው እጅግ በጣም ተኮሳትራ ፊቷ ተቀይሮ ነበር ይህን ነገር ስጠይቃት የነበረችው ማለት ነው። ግን ደግሞ ኤደን ምን ብላለች፣ አንቺ እኮ አንድ ላይ እንድትሆኑ በጣም አጥረት አድርጌ ነበረ፣ ሁለታችሁ አንድ ላይ እንድትሆኑ ብዙ ነገሮች ሂጄ ተጉዢ ነበረ፣ ግን ደግሞ አንቺ በስተ መጨረሻ የወደድሽው ያፈቀርሽው ሰው ቃሊብ እንደሆን እንዳልሆነ ስትነግርኝ እጅግ በጣም ተናደርኩኝ። ግን ደግሞ እኔና ቃሊብ አንድ ላይ ሆነን አናምርም እንዴ በማለት ጠይቃት ነበረ ማለት ነውና፣ አረ ምንም ደስ አይልም ጥሩ ነገር አይደለም እየሰራሽ ያለሽው በማለት እንግዲህ ለኤደን ነግራታለች ማለት ነውና፣ ኤደን እንደቀላል ነገር ዝም ብላለች፣ ግን ደግሞ ትሁት እጅግ በጣም እየተበሳጨች እየተናደደች ትገኛለች ማለት ነው። በነገራችን ላይ ደስ የሚል ምሽት በሚለው መልኩ በታረቁት ማለት እዚያ ቤት በመቀጠሏና እንዲሁም ደግሞ በቃሊብ ከታረቁ በኋላ አንድ ላይ በመሰብሰባቸው ደስ ብሏቸው ደስ የሚል ምሽትም አሳልፈው ነበር ማለት ነው። ይህ ነገር በመፈጠሩ አባባ እጅግ በጣም ደስ ብሏቸዋል። ሲቀጥል ደግሞ ትሁት በጣም ሰክራ ነበር ማለት ነው። እና ያልሆነ ነገሮችንም ስትናገር ነበር። እኔ ኮ ለአባባ ልጁ ነኝ፣ ከልጅም በላይ ነኝ። ያን ጊዜ በታገተ ታይም ራሱ እኔን ያወጣሁት እያለች እያወራች ነበረ ማለት ነው። ግን ደግሞ ይሄን ስታወራ እየሰማችው ቴና እጅግ በጣም ነበር እየተናደደችው ማለት ነው። ያን ጊዜ እኔ አባባ ሞተ ብዬ እንደዚያ ሳለቅስ እየተሳለቅሽብኝ ነበር እንዴ? አብረሽኝ ስታለቅሽ የነበረው በማለት ትሁትን ጠይቃት ነበረ። መላ አድርግ። አንቺ ኮነሽ እንደዚ ያልሽው እንጂ እኛ አደለን። ሙቷል ያልሽው አንቺ ነሽ። ግን ደግሞ ውሸት እንደሆነ ያው አሁን ላይ ባይንሽ አይተሽዋል። ስለዚህ የራሴ ስራ ነው። እኔማ ጀግና ሁኜ አባባን ካለበት አስመልጨዋለሁ በማለት እንግዲህ ተናግራለች ማለት ነው። ስለዚህ አባባ ከታገቱበት ያስወጣችው ራሷ ትሁት እንደሆነች እንግዲህ በዛሬው እለት ያው ዳኒና እንዲሁም ደግሞ ቲና አቀዋል ማለት ነው። አጋቹ አሁን ላይ እንግዲህ ትሁት ቲናን መከታተል አልተውም፣ ምክንያቱም ብር ይፈልጋል ብር እንድከፍለው ስለሚፈልግ እየተከታተላት ይገኛል። አንድ ሚሊዮን ብር ማንጣት አለብሽ፣ ለእኔ መስጠት አለብሽ አለቅሽም ወይንም አንችን አጠፋሻለሁ እያላት ነበር ማለት ነው እና በዚህ ጉዳይ እንግዲህ ለዳኒ አውርቶ ነበረ ማለት ነው። ስለ ብር ጉዳይ እንዲሁም አጋቹ በጣም መጥፎ ሰው እንደሆነ ብር እንደሚፈልግ ነግረዋለች። ሲቀጥል ደግሞ በድፍረት ማለት ነው እኔ ኮ መቼም መቀየር የማችለው ቴና ደግማ ደጋግማ አሁንም ስለ ብር ጉዳይ አባባን እየጠየቀችው ትገኛለች ማለት ነው። እንግዲህ የራሷ ከዚህ በፊት አባባን ያሳገተችው ራሱን ማለት ነው። ለሱ ብር ይፈልጋል። ስለዚህ አንድ ሚሊዮን ብር እንድሰጠኝ ይፈልጋለሁ አባባ እባክህን ብላ ስጠይቀው ነበረ ማለት ነው። እንደው የአይነ ፈጣጣ ማለት ነው የሌባ አይነ ደረቅ መልሰ ልባ አድርቅ ነው የሚባል ነገር አለ እና እሷም እንደዛ ስጠይቀው ነበረ ማለት ነው። አስቡ እንግዲህ አባባን ያገተው ሰውዬ ብር ስለፈለገ ብሩን ደሞ መውሰድ የምፈልገው ከራሱ ከአባባ ነው ማለት ነውና እንዴት ምን አይነት ደረቅ ብትሆኝ ነው እንደዚህ አይነት ነገሮችን እኔን የምትጠይቂኝ? አንቺ እንዴት ነው እንዴት እንደምታስቢው እያለ አባባ መቼ መቀየር እንዳልቻለችና መጥፎ ሴት እንደሆነች እንግዲህ ደግሞ ደጋግሞ ነግረዋታል ማለት ነው። እውነትም እውነት ነው እና አሁንም ስለ ብር ጉዳይ እንግዲህ ያሳልፋ ለመስጠትና ካልሰጠውስ ደግሞ እኔን ይገለኛል፣ ምን እንደማደርግ ራ ገብቶኛል ብላ አባባን ታወያያለሽ ማለት ነውና በጣም ደረቅ ነች። ይሁን በቃ ዓይን አውጣ ነገር ነች ማለት ነው። እና እንደዚህ ካለ ድርቅና እንደ ፈጣሪ ይጠብቀን። ለምንትን ነው ከባድ ነው የሚሆነው ማለት ነው። ሲቀጥል እንግዲህ ለዳኒ ነግረው ነበረ፣ አባባን ብራ ብድረኝ ብለው እምቢ ብሎኛል፣ ምን እንደማደርግ አላቅም፣ ዳኒ የግድ ብሩን ማንጣት አለብን እያለች እንግዲህ ዳኒን እየተለማመጠችው ነበር ማለት ነው። ዳኒም እንግዲህ ከእሷ ጋር መስራት ስላለበት ያ ማለት እንግዲህ እራሱ ሽማግሌው ከእኔ ጎን ከእሱ ጎን እንዲሆንለት ጠይቆት ነበረ። ስለዚህ የግድ ቲና ጋ መቅረብ አለበት። ምን እንዳሰበች ምን እንዳቀደች ስለሚያውቅ ማለት ነው ለሽማግሌው ስለሚረዳው እና በዚያ ምክንያት እንግዲህ እያወሩ ስለሚገኝ እየቀረባት ይገኛል ማለት ነው እንጂ ከእሷ ምንም አይነት ነገር ፈልጎ አይደለም። በእርግጥ አሁን በልህ እና እንዲሁም ደግሞ ቃሊብንና ኤደንን አንድ ላይ ስላየ እሱም ላይ ያልሆነ ነገር ሊሰራ ይችላል። ግን ደግሞ ኤደን ቃሊብን ወደ አፍቅረው ሳይሆን ይሄን ነገር ለማስመሰልና እና ሁለታቸውን ለማስቀናት ብሎ የሚያደርጉትን ነገር ነው ማለት ነው እንጂ በእርግጠኝነት ትሁትና ቃሊብ አንድ ላይ ይሆናሉ። ዳኔና እንዲሁም ደግሞ ኤደን በስተመጨረሻም አንድ ላይ ይሆናሉ ብዬ ነው የማስበው ማለት ነው። እና ተንጎለኛ አቲና ደግሞ እንግዲህ በጣም ተናዳ ጭሳ የምትቀር ነው የሚመስለኝ ማለት ነው። ቻናሌ፣ ተከታታዮቼ፣ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ